ሰላም እንዴት ናችሁ? በዚህ ቪዲዮ አዲስም ሆነ አሮጌ ላፕቶፕ ከመግዛታችን በፊት የምንገዛው ላፕቶፕ ፍጥነት እንዲሁም ስንት ጂቢ ስቶሬጅ ካፓሲቲ እንዳለው የላፕቶፓችን ዝርዝር ኢንፎርሜሽን የምናገኝበት ቦታ አብረን እናያለን። በመጀመሪያ ሰርች ላይ እንሄድና ታስክ ማናጀር ብለን እንጽፍለታለን። ከዛ እንገባለን ፐርፎርማንስ ላይ። በመጀመሪያ ሲፒዩ የምትል እናገኛለን። ከዛ ዚች ጋር ላፕቶፓችን አንድ ስራ በሚሰጥበት ወቅት በምን ያህል ፍጥነት ይከናወናል የሚለውን የምናይበት ቦታ ሲሆን ላፕቶፓችን ስቶሬጅ ታይፑ ኤችዲዲ ከሆነ ቤዝ ስፒድ የሚለው ከ2.2 ጊጋሄርዝ በላይ መሆን አለበት። እንዲሁም ስቶሬጅ ታይፑ ደግሞ ኤስኤስዲ ከሆነ ቤዝ ስፒዱ 1.8 በላይ መሆን አለበት። በዚህ አጋጣሚ የምትገዙት ላፕቶፕ ኤስኤስዲ ቢሆን በጣም አሪፍ ነው። ቀጣይ የምናገኘው የላፕቶፓችን ራም ሲሆን እሱንም እዚች ጋ ማየት እንችላለን። ሌላ ምን ያህል ስቶሬጅ ካፓሲቲ እንዳለው ለማወቅ ዲስክ ላይ እንገባለን። በዚህ መልኩ ቼክ ማድረግ እንችላለን ማለት ነው።